ዛሬ ሁለት አንዲት ሴት ሕይወት አልፎ ጫካ ውስጥ ተገኝታለች። ምን ሊዱ ጫካ ጫካ ውስጥ ተገለ ተገኝታለች እንዴት ልረጋጋ፣ እስኪ ንገሪኝ፣ እንዴት ልረጋጋ። እንደዛ ከሆነማ በቃ በሊቢያ ቆሳው ነው የሚሆነው። ዲባል ጋር ምን ተሰራለሽ? ተነሽ፣ ለጋዲ ፍቅር አይመለከትሽ። ራሳቸውን ከተጠያቂነት ነፃ ለማውጣት ፈልገው ሊዱ ትገኝ እንጂ ሌላው ነገር ችግር የለው። ግራሚ ንጠይቅ ሻታርጊ ፍላሹ ናቸው። ስለ ሊዱ ምንድን ነው የነገሩክ? ከፖሊስ ጣቢያ ነበር የደወሉልኝ እኮ። ምን አሉክ? ሊዱ ታገኘች። ሊዱ አላውቅም። ምንም የማውቀው ነገር የለም። አ ም እየሰራች ነው። ዴቭ አልጋ ላይ፣ ዴቭ አልጋ ላይ ምን ትሰሪያለሽ? ተነሽ አይደል። ዴቭ አጠገብ እንዳላይ ስልሽ ጭራሽ አጠገቡ ተሽተኛሽ። አደይ አሁኑ ተነሽ እናውጭ ሁለተኛ አጠገቡ እንዳላገኝሽ። ፍቅር ምን እያደረግሽ ነው? አታያድም አንተ መተኛ ትህን አይታ መታጠገብ ስተኛ ዴቭ አደያስ መሰልስ ነው። ለምን አይታየም? ንቃ እንጂ ፍቅር። ዝም ብለሽ እንዳመጣልሽ አትለፍልፊ። ደሞ እኔ ነኝ አደ እነዚህ እንትሆን የጠየቅኳት ደግሞ። የፈለገ ቢሆን አንቺ በእኔ ጉዳይ ምን አገባሽ? እስኪ ምን አለበት አንተ ቤት ልደር ስትል ብታሳድራል። ከአንተ የሚቀንስ ነገር አለ? እባክህ ዴቭ እንደዛ አትበለኝ። እኔ ለራሴ ህጻዛት ሁሉ ሊገለኝ ነው። ናውል ምን እያደረክ ነው? ስሚ አሁን ስልክሽን አውጪና በፊት ያሽውን ፋይል አጥፍ። ወይ ደግሞ ናውል ተረጋጋ። ምንድን ነው አወርተን አልነበር እንዴ ስታየኝ? እስካሁን አንቺን ፈርጄ ይመስሻል? ዝም ያልኩሽ ይሄን አጋጣሚ እየጠበኩሽ ነበር። አሁን ስልክሽን አወተሽ ቪዲዮውን ታጠፊዋለሽ ወይስ አታጠፊው? ተረጋጋ፣ ምንም እንዳታደርገኝ ሁሉን ነገር አጠፋለሁ። ምንም እንዳታደርገኝ እጭም ሆኖ አደርግልኝ። ስሚ እጣፈንታሽ ከፋ እንዳይሆን አሁን ነው በኔ ያለሽ ቪዲዮ አጥፊ። እሺ አጠፋለሁ፣ ምንም እንዳታደርገኝ። እሱ ነገር ስኮ ነው ነገር አላስተዋልሽም። ሊዲን የወሰዳት ነው አውል ነው አዎ። ስለ ስራው ሲነግራት እኮ ጉጉት አድሮባት እየጠየቀችው ነው። ኪንጎም ዳይመንድም ስለዚህ ጉዳይ የማያውቁ ከሆነ ፍቅርና ናኦል ናቸው የሚያውቁት ማለት ነው። አደይ ነ ሄድ እንዲ ወሬ ስ ምንሄደው ናኦል ጋር ነው። አንገቱን አነቄ ሊዲያ የት እንዳለች ጠይቋሉ። ይ ጌት ሰሚኛልሽ፣ ከዚህ ቤት እግሬሽ ውጣና የገባሽበት ጉድጓድ ገብቼ ነው አንቅሽ። የትም አልሄድም። ባርኪንግ ጥየት ሄዳለሁ ብለ ነው ልብስ የሚያስተካከልኩ ነው እንጂ የትም ልሄድ አስቤ አይደለም። በጣም ጥሩ። ቆይ ግን ለምንድን ነው ፍቅር ሊገላት የነበረው? መረጃ ይንዛቤ ነበር እሱ፣ እንድታጠፋልኝ ትንሽ እየኮረኮንኳት ነበር። ቆይ ግን በጩቤ ኩርኩም አይከብድም። ምን ነው ፈራሽ? እንዲ ቆንጆ አይ ሌዱ ቆየች። ከሞተች ማለቴ እሷን ውስደ ለምን ገደልካት? ወይስ ስለአንተ የምታውቀው ሚስጥር አለ? አይደለም እንዲ ተመችቶኝ ነው። ይልቅ የለሊና ያደኝ ጉዳይ ምን አድረሽ ይልኝ? ያው ስራው ምናምን ምንድን ነው ብሎ ጠየቁ። ከዛ ሄላን ቤት ወርሳ ሳለው ብዬ መጥቼ የዜናውን መጫወቷን። ይልቅር ለዚህ ማጅን አልሰጥም። የምፈልገውን ነገር ካገኘው በኋላ ሄላን ቤት ወርሼ ከዛ እጁን አሰምች በዛ በቀላሉ ማን ልበል። ከቢሮ ነበር የምደውልልህ እህት ጠፍታባለች። በጣም አዝናለሁ። በዛሬው ዕለት አንዲት ሴት ሕይወቷ አልፎ ጫካ ውስጥ ተገኝታለች። ምን ሊሉ ጫካ ውስጥ ተገኝታለች? ሰብኮኒት ይላ ነገርኝ። በስተ መጨረሻም እንግዲህ እጅግ በጣም ሲፈልጓት የነበሩት እንዲሁም ደግሞ ሊዲያ የት ገባች ብለው ሁላቸውም ሲከታተሉ የነበሩት የሚያሳዝን ዜና እንግዲህ ሰምተዋል። ፖሊሶች እንግዲህ ኤላ ጋር ደውለው ሊዲያ ተገላ ጫካ ውስጥ እንደተጣለች እንግዲህ ያለውን ነገር ለኤላ ተነግሮታል። እጅግ በጣም ነበር ኤላም የደነገጠው። እንደዚህ ያክል ድረስ ትደርሳለች ብለው አልጠበቁም። በቃ የሆነ ቦታ ልትሆን ትችላለች እናገኛታለን በሚል ነበር ሁላቸውም እየፈለጉ የነበሩት ግን ደግሞ በአሳዛኝ መልኩ በሕይወት አልፋለች የሚል ዜና እንግዲህ ለሙሉ ቤተሰብ እንግዲህ ተነግሯቸዋል። በእርግጥ እዚህ በፊት ቤዛ ታቃለች ግን ደግሞ አሁን ላይ ተናግሯቸዋል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ የቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለው እንግዲህ እጅግ በጣም የምንወደው አደይ ተከታታይ ድራማ በዚህ ማለት ሊዲያ በመጥፋቷ ወይም ደግሞ ሊዲያ ደግሞ እንዲሁም ደግሞ ከሁላቸው ከፋሚሊ ተለይታ ማለት ነው የሷ ህይወት አልፏል። ከዚህ በኋላ ሊዲያ አት አትመጣም ስለተባለ፣ ተመልካች ራሱ እነሱ ብቻ አይደለም፣ ተመልካች በራሱ ማለት ነው እጅግ በጣም ነበር የከፈው ከፍቶ እናለኛም ማለት ነው። ምክንያቱም ድምቀት ነች። በነገራችን ላይ ያዴ ድራማ ድምቀት ነች። ምክንያቱም በጣም ሳቂታ ነች፣ ተጫዋች ነች፣ በቃ ደስ የምትል ልጅ ነች። ስለዚህ ምንም በማታውቀው ነገር ይዋ ስለሆነች ብቻ ምንድነው የምሰራው በማለት እንግዲህ ያው እና ወልን ወደ እነሱ ቤት በምን ቀን እንደመጣ ባናቅም በዚህ በፍቅር ተንኮለኛ፣ በነገራችን ላይ አንድ ነገር ስናስብ አረቀን ማሰብ መቻል አለብን። የእውነት ነው አምላቸው ቀለል አድርገን የምናስባቸው ነገሮች ሌላ ትልቅ መዘዝዞ ይመጣል። ስለዚህ ፍቅር ያመጣቸው ቀለል አድርጋ ያየችው ስህተት በጣም እጅግ በጣም ከባድ ሆኖ እንግዲህ ይኸው ይዲው እህትን አሳጥቶታል ማለት ነው። እና አሁን ላይ እሷ ራሱ ምንም እንዳታደርጋት የት ነው ያለችው፣ እንዳትጎዳት። ልጁ በጣም መጥፎ ስራ እንደሚሰራ ና መጥፎ ነገር፣ መጥፎ ወንጀል ውስጥ እንዳለ ፍቅር በስትክክል ታውቃለች። ስለዚህ ስላቃታት ነው በነበቀለ በነ ንጉስ አደይን ራሱ ከዚያ ቤት ማውጣት ስላልቻለች ከዚያ የበለጠ አርቆ የሚወስዳት ብልሃት ያለው በማለት እንግዲህ ይሄን ልጅ ወደ እሷ ጋር ያመጣችው። እንግዲህ በብዙ ነገሮች ከፍለውም ሊሆን ይችላሉ። እንግዲህ የሆነ ፍላሽም ብላል የሆነ ቪዲዮም ታስፈራራበት፣ እሱን እዛ ይሆን አላውቅም። ብቻ ግን በዛ ሁሉ እንትን ብላ ነው ወደዚህ ቤት እንዲገባ ያደረገችው። ይሄንን ቤትም እንዲሁ በፍቅር የተሞላ ቤትንም እንዲበጠበጥ ያደረገችው የሊዲያንም ሕይወት እንዲታጣ ያደረገችው ዋና ተጠያቂ ፍቅር ተንኮለኛዋ ነች። የእሷ ተንኮል አልበቃ ብሏት የባሰ ትልቅ ተንኮል አምታ እንትን ብላ ግን የዚህን ያክል ጥግ ድረስ የሚሄድ ልጁ አልመሰላትም። ግን ደግሞ እጅግ በጣም ዴብል የሚወዳት የሚሳሳላት ትንሿን ሳቂተዋን እህቱን ሊዲያን አሳጥቶታል። ይህ ነገር ፍቅር ያደረገችው እና ከዚህ ልጅ ጉና እንደዚህ ተመሳጥራ እየሰራችው ሆኖ እያለው እውነቱን ሲሰማ ምንድን ነው የሚያደርገው የሚለው ነገር እጅግ በጣም ነው የሚያሳስበው። በነገራችን ላይ በጣም ይሁን በቃ ትንሽ ናት እየተባለ ስሰራ ራሱ ትንሽ ነች፣ አደይ ሁልጊዜ እንደዛ ነው የምትላት። ገና ሕጻን ስለሆነች እኮ ነው እንደዚህ የምታደርገው። አንድ ቀን እኮ በቃ ሁሉ ነገር ይሰማትና ወደ ራሷ ትመልሳለች ብዬ ነው፣ የእናቷ አደራ አለብኝ ብዬ ነው እኔ ማልናገራ ስትል ነበር ማለት ነው እና በቃ ቀለል አድርገን ያሰባቸው ያሰብናቸው ነገሮች በጣም ከባድ ነገር እዞብን ይመጣልና እጅግ በጣም ነው ሊዲያ እያሳዘነችኝ። እንደው ውሸት ሁኖ ሌላ ተመሳሳይ ሰው ሁኖ እንግዲህ የሰጡት መረጃ የፖሊሶች ተመሳሳይ ሰው ሁኖ፣ ወይንም ደግሞ ሌላ ሰው ሁኖ ተገኝቶ እንደው በእርግጠኝነት ሊዲያ ትመለሳለች የሚል ሀሳብ ወይንም ደግሞ የራሴን ጥርጣሬ ይኖርኛል እውነት ሆኖ ግን እሷ ከዚህ በኋላ ድራማ ወዲያ አትቀላቀልም። በዚህ ምክንያት ህይወቷ በቃ አልፏል፣ እዚህ በኋላ አትመጣም ስለምትረሳ ከሆነ እጅግ በጣም ያሳፍራል ማለት ነው። እና በእርግጠኝነት እንግዲህ ብዙ አላስተዋሉትም። እንግዲህ አደይ ራሱ ጠርጥራለች፣ ግን ደግሞ ፊት ለፊት እንትን አላለች፣ ነገሮቹ እስከሚቆዩ ማለት ነው። ግን ደግሞ ለምለም ጀግና ስለሆነ ዛሬውኑ ስለሰማች እንግዲህ ከዚህ ስራ ምን አይነት ስራ ነው? ራሱ አላምንላቸው ሲሉ ለምለምና አደይ ራሱ ነውል አላምንለት ሲሉት አሁን ደግሞ በቤዛ መጥቷል። ቤዛን በማስፈራራት እና እነሱን በማሳመን ቀጥታ ከሱ ጋር እንዲሰሩ ሊያደርጉ ፈልገው ነበር። በጊዜ ባንዴ መቀየር ትችላላችሁ፣ በአንድ ጊዜ ሀብታም ትሆናላችሁ፣ ስለ ስራው እኔ አስለምዳቸዋለሁ በማለት እንግዲህ እሱ መጥፎ ስራዎችን እና በጣም ወንጀል ስራዎችን እንደሚሰራ የታወቀ ሆኖ ሌሎችንም ከእሱ ጋር እንዲሰሩ መተባበርን ነገር እያደረገ ይገኛል። ግን ደግሞ ከዚህ ስራ ምንም አይነት ወንጀል ስራ እኔ ሰረቼ ማግኘት አልፈልግም። ምን አይነት ስራ ነው? እስኪ አብራርተሽ ንገሪኝ በማለት እንግዲህ ለምለም ቤዛን ስትቆጣት ነበር። ግን ደግሞ ስለ እና ስለ ስራው እድገት እንጂ ምን አይነት ስራ እንደሚሰሩ እሱ ራሱ ግልጽ አድርጎ አልነገረኝም በማለት እና ግልጽ ያልሆነልሽን ስራ ነው እንዲያንቺ፣ ዝም ብለሽ የምትሰሪውን ሳታውቂ ገና ጥሩ ነው፣ ገና እንደዚህ ነው ብለሽ የምትናገሪ በማለት እንግዲህ ቤዛ ላይ ራሱ ስልኳን ዝግት አድርጋባታለች። ነገሩን ያጣሩና እንግዲህ ያው አደይና እንዲሁም ለምለም አጣርተው ምን አይነት ስራ እንደሚሰራ አሁን ላይ እሷን የወሰዳትና በስራው አታሎ ከዚያ ስራ ውስጥ እንድትገባ ያደረጋት ራሱ ነው። ስለዚህ አንተ ነህው ስርካት ልጅቷን አንጣት ብላ አፋጣ በነበረችበት ሰዓት ነበረ እንግዲህ ኤላ ጋር ስልክ የተደውሎ እንዲሁም ደግሞ ማረፏን የሰሙት ማለት ነው። እንዲሁም እጅግ በጣም አዝነዋል። ያው በቀለም ንጉስም አብረው ከዲብጋ እንዲሁም ኤላ ጋር ሆኖ አብረው ሲፈልጓቸው ነበር። እኔ ያሳቀኝ ፓርት አለ በጣም ማለት ነው። ያሳቀኝ ፓርት በቀልና ንጉስ ሲሮጡ ማለት ነው፣ ፖሊስ አይተው ሲሮጡ አብሮ የሮጠበት ታይም ላይ ኤላ አብሯቸው የሮጠበት ታይም ላይ እንዴት እንዳሳቀኝ! እነሱ ሲሮጡ እሱም ተከትሎ ሮጧል ማለት ነውና ግን ያው ሁላቸውም ተሰባስበው ግን ሊዲያን ሲፈልጓት ነበር እጅግ ደስ በሚል ሁኔታ ማለት ነው። እና እነዚህ ሰዎች ጥሩ ናቸው እኮ እያለ ኤላም ለዲብ ራሱ ሲናገር ነበር። እሷ ከጠፋስ ጀምሮ ይው አብረውን እያፋለጉን ይገኛሉ በማለት እነ ፍቅርና እንዲሁም ናውል ቤዛ ከቤታቸው ንቅንቅ አላሉ። ምክንያቱም እንደሞቶች ያውቃሉ እንደሌለች ስለሚያውቁ ማለት ነው። ስለዚህ ወንጀለኞች እንደውም እነሱ ናቸው ማለት ነው። ስለዚህ እነሱን ማለት መያዝ መቻል አለባቸው፣ መጋለጥ መቻል አለባቸው። ይሄ መጥፎ ስረው የእሱንም ደግሞ መገለጥ አለበት ብያምናለውኝ። እና ያው አንዱን አንዱን እያጠፋ ዝም ብሎ የሚኖርበት ነገር መኖር የለበትም ብዬ አምናለሁኝ። ብቻ ግን በዛሬው ፓርት እጅግ በጣም ያሳዝናል እንግዲህ ነውል ለማንም ለፍቅርም አይጠቅምም ለቤዛም አይጠቅምም። ምን ያክል እንደሚያስፈራራቸው ና ምን ያክል ለእነሱም ህይወት ራሱ አስጊ እንደሆነ እያዩት ነው። ግን ደግሞ አሳልፈው ለምን እንደማይሰጡት አላቅም ፍቅርንም ይኸው ዛሬ ፋይል ካላጠፋሽልኝ እገልሻለሁ ብሎ እንግዲህ ጩቤ አምጥቶ በጣም ሲያስፈራራት ነበር። ቤዛንም ልክ እንደዚው እንደ ኳስ ሲጫወትባቸው ነበር። እና ይህን አረመኔ የሆነ እነሱ አጋልጠው አሳልፈው መስጠት አለባቸው። ካለዚያ ግን ሰውም አጥፍተው እንዲሁም ራሳቸው እንደሚጠፉ ነገር ነው እንግዲህ የታወቀው ማለት ነው። እና ውድ ቤተሰቦች እንግዲህ የዛሬው አደይ ተከታታይ ድራማ በክፍል 48 ይህንን ይመስላል። ሊዲያ መጨረሻም እንግዲህ ማረፏ ተሰምቷል። ግን ደግሞ ይህ ነገር ውሸት ሆኖ የምትመጣበት አጋጣሚ ቢፈጠር እጅግ በጣም ደስ ይለናል። በዚህ ሁኔታ ባይቀጥል ደስ ይለናል ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።